ሰላም ሰላም፣ ጠናስጥልኝ እንደምናላችሁ። ታላቁን ፌሽታ የእግር ኳስ ድግሳችንን በቪዲዮ ቀርጸን በቀጥታ ለማሰራጨት በአንዳንድ ጉዳዮች አለመሟላት ቀጠሯችንን አዛብተን ላጭር ፕሮግራምን እየመጥቻለሁ። ይህ ፕሮግራም እንደተጠናቀቀ እኔና ፓቻ በሰፊው እየተወያየ እንመጣለን። አሁን ግን ምንም ሳልደብቃችሁ የተሰማኝን የግል ሀሳብ ለማቅረብ ነው። የግል ሀሳብ እኔ እያሉ እንደማቅረብ ከባድ ነገር የለም። በእግር ኳሱ ውጤት አምስት ለአንድ የጫወታው ውጤት መጠናቀቂያ አካባቢ ለማመን በሚከብድ ሁኔታ ጫወታውን ማየት እስከማንችል ድረስ ስልኮች ይደወሉ ነበር ፎቶግራፊን በፌስቡክ እየለጠፉ የእንኳን ደስ ያለ መልክት ሲያስተላልፉ ነበር። መጨረሻ አካባቢ ግን እኔ ወደኋላ ብዙ ነገር ወስዶኝ በአግባቡ ጫዋታውን አልተከታተልኩም። ስለ እግር ኳስ ስለ ሊቨርፑል ወላጅናቴ ብዙ ከፍላለች በህመሟ ጊዜ። ለስምንት ለዘጠኝ ዓመት የሱካር ህመም ኢንሱሊን ስትወስድ በሊቨርፑል በኩል ማታረግልኝ ነገር የለም። የእንግሊሽ ፕሪሚየር ሊግን ለማየት በዛን ወቅት አዲስ አበባ ሄደን ጄቪሲ ቴሌቪዥን ገዝተን ከተማ ውስጥ ጥቂት ቴሌቪዥን ባለበት ዘመን እግር ኳስን እንድከታተል አድርጋኛለች። እኔ የተጫዋች በሆንኩ ዘመን ልክ አሁን ካምፕ እንዳሉት ተጫዋቾች ልዩ እንክብካቤ ይደረግ ነበር። ጀነራል ውንጌት ከሄድኩም በኋላ ስለ ሊቨርፑል ያለኝን ስሜት ዛሬ መናገር አልችልም። በዛ ሁሉ መሃል ድል የለም፣ ዋንጫ የለም። እንደ ቆሰልኩኝ፣ እንዳዘንኩኝ የኔን ባህሪና የኔን ፍላጎት ተከትለው ከቤት ውስጥም ደግሞ ሊቨርፑልን የሚከተሉ ልጆች ተወለዱ። ልጆቼ በሊቨርፑል ማዚያ ፎጣ ታዝለዋል። ለረጅም ጊዜ የሊቨርፑል መለያዎች የቤት ውስጥ መደበኛ ልብስ የነበሩ በዛ የጎረምሳነት ዘመን መለያ እንዳሁኑ ከውጭ በማይመጣበት በአገር ውስጥ ሽያጭ በሌለበት ጊዜ ከሰልቫጅ መሃል መለያዎችን ፈልገን የሊቨርፑልን እለብሳለሁ። በሆነ አጋጣሚ ደግሞ በቅርቡ የጸደንያን ህመሜ የሚለውን የዘፈን ግጥም ከሰጠዋት በኋላ ወደ እንግሊዝ ይሄድ ነው። ምን ላምጣላ አለች። ምንም አላልኳትም። ብዙ ነገር ከውጭ ሀገር ማስመጣት ይቻላል። በዛን ጊዜ ደግሞ ሞባይል ብርቅ በሆነበት ጊዜ፣ ወርልድ ስፔስ ሬዲዮ ብርቅ በሆነበት ጊዜ የተለያየ በስጦታ ካሜራም እንግዲህ ኢትዮጵያ ውስጥ የሚያጓጉ ነገሮች። ነገር ግን የሊቨርፑል መለያ ምጭልኝ አልኳት። ኦሪጂናሉን አመጣችልኝ። ይህን ፕሮግራም ስንቀዳ እሱም መለያ ለብሼ ነው። ከማይኩ ፍለፊት ሆኜ ይህን ፕሮግራም እየቀዳው ያለሁት አንዳንዴ፣ ስለ እግር ኳስ ደጋፊነት ምን ድረስ እንደሚሄድ ለማስረዳት ይከብዳል። ከትዳሬ በፊት ማቀው ነው ሊቨርፑል። ብዙ ውጣ ወረዶችን አይቻለሁ። በጀኔራል ውንጌት ጥሩ ተመራቂ ሆነን አክሽን ኤድ የሚባል የውጭ ድርጅት ውስጥ ጥሩ ክፍያ ያለበት መስሪያ ቤት ስሰራ ከእግር ኳስ የተያዘ ነገር መስራት እፈልግ ነበር። ከዛ ከወጣው በኋላም ከአዲስ አበባ ውጭ በሌሎች የኢትዮጵያ ክልሎች በተለይ ደቡብ ላይ የመጀመሪያ የሆነውን ዲኤስቲቪ ከፈትኩኝ፣ 198788 ያም ለእግር ኳስ ባለኝ ፍቅር ለቤተሰብም ገቢ እንዲሆን ነው። በዛ ሁሉ መሃል ዋንጫ የለም። የክለቡ የደጋፊዎች ማህበር አባል ሆኜም ከፓብሊክ ሪሌሽኑ መጽሔቶች፣ ትጥቆች፣ ሁሉም ነገር ይመጣልኛል። እንጻጻፋለን፣ መታወቂያ ልከውልኛል፣ ሰርቲፊኬት ልከውልኛል። ግን ዋንጫ የለም። ተጫዋቾቹን እያንዳንዳቸውን የቤተሰብ ያህል አሰላስላለሁ። ከማይክል ኦን እና ከስቲቭ ማክማን መን ጋር በራስጌ አድራሻቸው ደብዳቤ ጻጻፍ ነበር። የራስጌ አድራሻ ማለት በፐብሊክ ሪሌሽን ወይም ደግሞ በሕዝብ ግንኙነቱ በኩል የሚደርሳቸው ደብዳቤ ሳይሆን እንግሊዝ ውስጥ በእያንዳንዱ የፖስታ ሳጥን ቁጥር ማለዳ ላይ ፖስታ ቤቶች በአድራሻቸው እነሱ ኢንሰርት ይላሉ እዛች ውስጥ የምትቀመጥ ደብዳቤ በነዋሪነት አድራሻቸው የሚሰጥ ነው። ከፓብሊክ ሪሌሽኑ በኋላ እነዚህ ሁለት ተጫዋቾች የራሳቸውን አድራሻ ሰጥተው እንጻጻፍ ነበር። ከክለቡ ጋር ያለን ቁርኝት እንዲሁ በደጋፊነት ብቻ አይደለም። የዛሬ ዝግጅቴን እንደ ኑዛዜም ነው ውስጥ እያሰለሰለ ያለው ከአድማጮች፣ ከተመልካቾች ከወንድሞቼ ከእህቶቼ የደረሰኝን እድሜ ከገፋ በኋላ ዛሬ የደረሰኝን ነገር በማህበራዊ ሚዲያ በስልክ ሁሉን ነገር ሳይ፣ እንግዲህ ከሃይማኖቴ ውጭ ለአምስት ልጆቼ በተለይ ለሴቶቹ የተለየ ፍቅር እንዳለው አባት በሶስተኛ ደረጃ ደግሞ እንደ ሊቨርፑል ደጋፊነት እንድታወስ እፈልጋለሁ። ከዛ ውጭ በዚህ ምድር ላይ የሰራ ነው በመታሰቢያነት ወይም ከፍ ባለ ሁኔታ ማህበረሰብ ውስጥ ለምናርፈው ነገር የለም። ምክንያቱም ለሀገር የሚጠቅም አንዳችም የሰራ ነው ነገር የለም። ስለዚህ በሚወዱን አብረው በሚኖሩን በሚያስታውሱን ሰዎች ዘንድ ቀን ደርሶ ወንድሞቻችን፣ ቤተሰቦቻችን ወደ ሄዱበት ስንሻገር የስፖርት ቤተሰቡ ማስታወሻ ሳያስፈልገው እንደ እንደዛሬው ዕለት በእግር ኳሱ በተለይ በሊቨርፑል እንደሚያስታውሰኝ በአግባቡ የተረዳውበት ቀን ነው። በጣም ደስ ብሎኛል። ከሰባ አምስት ደቂቃ በኋላ ጫውቶ ማየት አልቻልኩም። እንኳን ደስ ያላችሁ፣ በመላው ኢትዮጵያ፣ በመላው ዓለም ያላችሁ የሊቨርፑል ደጋፊዎች እግር ኳስ ስቴዲየም ውስጥ እንደሚታየው ዲኤስሲ ቤት እንደምናየው መንደር ውስጥ እንደምንበሻሸቀው ሳይሆን ራቅ ያለ ለኔ ትኩሳቴን የሚያበርድልኝ ብሶቴን የሚያቀሰቅስልኝ ሐዘኔን የምሻገርበትም ነው። ከሰባዎቹ መጨረሻ በኋላ ወንድሞቼ በሙሉ ወደ አባታችን አገር ሲጓዙ ከእናቴ ጋር የቀረውት እኔ ብቻ ነበርኩኝ። የመጨረሻ ታናሽ እህቴ 1978 መጨረሻ 79 አካባቢ ከዚያ አገር ወደ አባታችን አገር ሄደች። እናቴን ስለምወዳት ከእናቴ ጋር መኖር ስለፈለግኩኝ እስከዛሬ ድረስ አንድም የውጭ አገር ጉዞ ሳላረግ እናቴን ሸኝቼ እኔ አለሁ። በዚህ መሃል ብዙ የሚያሳዝኑ ብዙ ቅስም የሚሰብሩ ብዙ ለብቻ የሚጫኑን ሀዘኖች አሉ። ወዲያው ከሀዘን መውጣት አይቻልም። ብዙውን ጊዜ ግን ስለ እግር ኳስ ሳስብ፣ ስለ እግር ኳስ አስቤ ስመለስ፣ ስለ ሊቨርፑል በጥልቀት ሳስብ ብዙ ሐዘኖችን ተሻግሬ ያለው ሊቨርፑል እንደ እግር ኳስ ክለብ ብቻ አይደለም። ለኔ ብዙ ጉዳዮችን አሻግሮኛል። እናቴ ለብቻ ይከፍኛለሁ ያላየሁትን ከተወለድን ከተለያየን ጀምሮ ለአንዲት ቀን ያላየሁትን በሰፋዎቹ መጨረሻ የተለያየሁትን ወንድሜን ሳላዩ ከዚህ ምድር ተለይቷል። ሴት ልጄን ለማጨት የባሏ ቤተሰቦች ሽምግልና ሲመጡ በእስላማዊ ቃል ኪዳን ኒካ በሚባለው ልጄን ፈቅጄና አምኜ ፈልጌ ለአቶ ጌሌ ጌሌ የአቶ አባት ለሆኑት ለጌሌ ጌሌ ጌሌ አሳልፌ ሰጥቻለሁ ስሰጥም በፍላጎቴ ትዳሩን ፈቅጄ አምኜ ነው የሚል ቃል ኪዳን አለ ልጄን ለመስጠት እንግዲህ የመጨረሻ እንደ ስንብት ቆጥሬ በእጅጉ በህይወቴ ውስጥ ትልቅ ፈተና ያጋጠመኝ ቀን ነበር መነጠል ነው። ከዛ በኋላ በግራም በቀኝም ዘመድ የሌላቸውን ልጆች እንደ ዶሮ ታቅፈን ነው ያሳደግ ነው። በጣም የሚያስደስቱን ዓመት በዓሎችም በአብዛኛው በሶስት ወይም በአራት አብሮ አደግ ጓደኞቻችን ነው አንድ ላይ ሆነን የምናሳልፈው። በዚህ መሀል በዘላቂነት የሚያስደስተን ስለ ሊቨርፑል ስናወራ ሊቨርፑልን ስናይ ነው። ሊቨርፑል ለእኔ በግሌ ከእግር ኳስ በላይ ነው። አጥንት የሚጠዘጥዝ እንደተሰባበረ ምላጭ ሰውነቴን እየሰነጣጠቁ ከሚገቡ ሀዘኖች በሙሉ የመጀመሪያ ፈጣሪን ፊት ቆሜ ተንበርክኬ ጸልዬ ለምኜ አላህ እንዲገላግለኝ በሁሉም ነገር አላህን ለምኜ ነገር ግን ወደ አንድ ራሴን ወደሚመልስ ጉዳይ ልገባ ስነሳ የመጀመሪያ ጉዳይ ሊቨርፑል ትዳሬ ነው ሊቨርፑል ህይወቴ ነው ሊቨርፑል ይሄን ስንል ብዙ በስነንቦናም በሃይማኖትም በተለያዩ ዙሪያ ያሉ ሰዎች ብዙ ጊዜ ሲያነሱ ይደመጣል መጠጥ አላስተዋወቅንም፣ ዝሙት አላስተዋወቅንም፣ አራጣ አላስተዋወቅንም፣ ወንጀል አላበረታታንም። ከኳስ ጋር የተያያዘ ጤናማ ከብዙ ሰዎች ጋር ቤተሰባዊ ግንኙነትን መስርተናል። በእግር ኳስ ተጫዋቾቹን እንደ ግል ጉዳያችን ነበር የምናየው የእያንዳንዱን ፕሮፋይል ብቻ ሳይሆን ማንነታቸው ምንነታቸውን መቻስ ቆጠረ መችሳተ መሳት በምን ግጭት ተጎዳ ምንድነው ነው በሙሉ ከጥንት ከጆን ባርነስ ከነ ኬኒ ዳግሊስ ጀምሮ ትላንት እስካሉት እስከ ትናንሾቹ እነ ኢልየትና እነ ብራድሊ የቤተሰቦቻችን የዘር ግንድ እንደዛ አንተነትንም ሊቨርፑል ሀያኛ ሲባል ለእኔ ከማንቸስተር ዩናይትድ ጋር ሀያኛ ዋንጫ ማንሳታችንን አይደለም፣ ሐዘኔን የሚያስረሳ ነው። ቴሌቪዥን ከፍታልኝ ሜንታ ገብረ ሚካኤል ወይም ቆስቲ እኔ ጋር እየመጣ ዘጠነኛ ክፍል አብረን እያጠናን 1978 ዘጠኝ ስምንት እቤት ኳስ እናያለን። ቅዳሜ የሞቢል የእግር ኳስ ማሰራጫን የእንግሊዝ ኔሽን ሊግን ሲያስተላልፍ ከናቴ ጎን ቁጭ ብያ ያለው ሊቨርፑልን ከእናቴ ጋር እኩል የማየት ልምድና ፍቅር ነበረኝ። በረጅሙ ስለ ክለቦ አወራላታለሁ 1987 እስክትሞት ድረስ የእያንዳንዱን የተጫዋቾች ታሪክ ለእናቴ ተርክ ነበር። እናቴና እኔ መሀል ሊቨርፑል አለ። ባለቤቴ 1979 የካቲት 17 በሲዳሞ ክፍለ ሀገር ሻምፒዮና፣ እሷ አርዋጭ፣ እኔ ሜዳ የቴብል ቴኒስ ተጫዋቾኝ እየተገናኝተን እያንዳንዱን የሊቨርፑልን ታሪክ በፍቅር መሃል በኔና የእሷ የፍቅር ታሪክ ሊቨርፑል እንደ ግዳጅ የተቀመጠ ይመስላል። ከዛ አልፎ ሕፃናት ልጆቻችን ዛሬ የመጨረሻዋ ልጄ 15 ዓመቷ አላ አብዲራዋ የሊቨርፑል ደጋፊ ነች። እኛ ቤት ውስጥ አየሩ በሊቨርፑል የተሞላ ነው። ሽንፈቱ ቤት ውስጥ የሚፈጥረው ድባብ አለ፣ ድሉ ቤት ውስጥ የሚፈጥረው መንፈስ አለ። ጎል ገብቶ ሆ ብሎ ከመጮ ይልቅ ቤት ውስጥ ሰላት የደረሰ ይመስላል። ግማሹ አላሁ አክበር፣ ግማሹ አልሐምዱሊላ፣ ግማሹ ሱብሃንአላህ አምላካችንን ለማመስገን ትልቅ የምንጠቀምበት መንገድ ጭምር ሊቨርፑል ነው ዛሬ! ቶትናምን አምስት ለአንድ አሸንፎ ዋንጫ ሲያነሳ ከደስታው ይልቅ ሀዘኑን የበዛብኝ። ጓደኞቼ እሸቱና ደሱ ሁለቱን ዋንጫ ስናገኝ ሳዩ ነው ከዚህ ምድር የተለዩት። እኔ ምን ያህል እቆያለሁ? የሊቨርፑል ደጋፊዎች ብቻ ሳትሆኑ የእግር ኳስ ቤተሰቦች ወላይታ ውስጥ፣ በመላው ደቡብ፣ እንዲሁም አዲስ አበባ ኤፌሞችም በተለያየ ስለ ስፖርት ፍቅር ያለኝን በድፍረት ሳካፍል፣ በንቃት ስወያይ ምንም የተሻለ ስፖርታዊ ትምህርት ተምሬ ወይም ሌላ የተሻለ ነገር ተክኛ አይደለም በምወደው ነገር ስለተለከፍኩ ስለተጠመቅኩ ነው። በዚህ ልክ በመላው ኢትዮጵያ ከአፋር ዛሬ ምሽቱ ሌሊት ኤልያስ ተመስገን የተባለ ልጅ ከአፋር አላቅምን አፋር ከደቡብ አፍሪካ ፈድሉ ከኖርዌይ ብዙ ቦታ ተደወለ። ለካ ከሊቨርፑል ጋር እኩል መነሳት እያለው እኔ እውነት ይገባኛልን? እንግዲህ በማይቀረው የወደፊት ህይወታችን ውስጥ ሌሎች የሌሎች እምነት ተከታዮች በሊቨርፑል እንድታስታውሱ ይንፈልጋለሁ አሁንም እያስታውሳችሁ ነው። ባዩሽ፣ አላህ ያክብርሽ። አቤክስ ብላክስ ጎልድ፣ አላህ ያክብርህ። ሐምሳሉ፣ አላህ አክብርህ። አለማዊ ቦምቤ፣ አላህ ያክብርህ። የብሌን አባት ኦቦ ፈቃዱ፣ አላህ አክብርህ ስንት ሰው ልጥራ? ሁላችሁንም። ታረቀኝ ተሾመ፣ ፍቅሩ ኃይሉ፣ ሳዳት አበበ፣ አሚን አረቡ፣ መስፍን ገረሱ አላህ አክብራችሁ፣ ፍጽም ትሮኬስታ። ስንት ስም ልጥራ? ሁላችሁንም አላህ አክብራችሁ። በኑሯችሁ የተሳካ እንድትሆኑ እመኛለሁ። በምትወዱት እግር ኳስ ውስጥ ደግሞ ምትወዱት ክለብ አሸናፊ ሆኖ የእኛን አይነት ደስታ እንድታገኙ ምኞቴ ነው። ፈረንጅ ለሚራገጠው እዛ ላለ የዚህን ያልመመሰጥ ከሚል ነገር አላህ ይጠብቃችሁ። ከደናቁርት አይነት አስተያየት ስሜታችን ውስጥ ገፍትሮ መጥቶ በምንወደው ነገር ለመቃረን በምንወደው ነገር እኛን ለማሸማቀቅ የሚጥሩትን የኛ አይነት የእግር ኳስ ስሜት ሳይሆን ባሉበት በሚወዱት ነገር ላይ አላህ ቀልብ ይስጣቸው ነው የምንለው። ቢቻል ቢቻል እንደ እግር ኳስ ሰላማዊ ፍቅር ኖሮ በዛ መልክ ሁላችንም ብንተሳሰር አገርም ሰላም ይሆን ነበር። እኔ ቤተሰብ ይናፍቀኛል። ወንድሞቼን አይቻቸው አላውቅም። እናቴም በልጅነት ነው ያጣዋት። እሷም ልጅ ሆና በልጅነት ማለት ትዳር ይዣለሁ፣ ሶስት ልጆች ወልጃለሁ። ግን በማዕከላችን ያለው ነገር የታናሽና የታላቅ ግንኙነት ነበር። ሳልጠግባት ነው እናቴን የተለየኋት። ብዙ ሽንቁሮች አሉ። በምንም ጉዳይ ይሄ ምድር ለኔ ምቾት የነሳኝ ነበር። በአላህ ብርታት ብዙ ቀዳዳዎች፣ ብዙ መጽናናቶች አላህ ሰጥቶኛል። ከነዚህ መሃል አንዱ ምንም ሳልደብቅ ነው ምነግራችሁ ሊቨርፑል ነው። አንድ ቀን አንድ ቀን አንፊልድ ላይ የሀገሬን ባንዲራ ለብሼ ዩል ነቨር ወክ አሎንን ዘምሬ ከዚህ ዓለም ወደማይቀረው ሞት ቢሄድ ብዙ አላዝንም። ከልጆቼ ጋር ያለኝን ፍቅር አንጠፍጥፌ ሳልቆጥብ ሳልሰስት የበላውትን ያኘኩትን ካፌ እየጎረሱ ከልጆቼ ጋር የትኛውም አባት ሊሰጠው የማይችል ፍቅር ይሰጥቻለሁ ብዬ አስባለሁ። ለማይቀረው ሞት ስጓዝ ሃይማኖቴን ጠብቄ በመወደው ክለብ እንደዚህ ታምኜ ሲሆን ደስ ይለኛል። ይህንን በዚህ ልክ ሰውን ማስረዳት ከባድ ነው። ሊቨርፑል በቀዩ ማሊያ ውስጥ የማዕበል ያህል ጅረት ውስጣችን እንዲናወጥ ያደረገ በደጋፊዎች መሃል ያለው ህብረት እንደ አለት እየጠነከረ በሽንፈት ጊዜ ያለው ጥንካሬ፣ በደስታ ጊዜ ያለው ቁጥብነት ከእግር ኳስ በላይ ነው። አዎ ቋንቋችን እግር ኳስ ነው፣ መኖሪያችንም አንፊልድ ነው። ባለችን አጭር ዕድሜ ተደጋጋሚ ደስታ ለማየት አላህ ያብቃን። የማንቸስተር፣ የአርሴናል፣ የማንቸስተር ሲቲ፣ የኒውካስል፣ የቶትናም ሁሉም ክለብ ደጋፊዎች ለላካችሁልኝ የመልካም ምኞት መግለጫና እንኳን ደስ ያለ ያላችሁኝ በሙሉ በምታስቡት ጉዳይ ሁሉ ከእግር ኳሱም ውጭ ቢሆን አላህ ያስደስታችሁ። በዚህ የተጣበበ ህይወት ውስጥ በዚህ ሰዓት ውድ ጊዜ በጣም ጥብቅ በሆነበት ጊዜ በዚህ መሃል እኔ ወንድማችሁን አብዲራዋን አስባችሁ የደስታ ምልክት ስትልኩ ከዚህ በላይ የሚያስደስት ነገር የለም። ለካስ በወዳጆቼ አእምሮ ከሊቨርፑል ጋር ስሜ ይነሳል ወይ ብዬ በእጅጉ ተደስቻለሁ። በመሃል በመጥፎ ስሜት አንዳንድ ደቂቃዎችን ያሳለፍኩት ሳልደብቃችሁ ልነግራችሁ ነው። ብዙ የሚናፍቁን ጉዳዮች አሉ። ከአዲስ አበባ ሰና የአንድ ሰዓት ከአስራ አምስት ደቂቃ መንገድ ቢሆን ነው በአውሮፕናል ከሰላሳ ዓመት በላይ ቤተሰቦች ማየት አልቻልኩም እህቶቼንም ወንድሞቼንም በማዕከላቸው ያለው ቀይ ባህር ብቻ ነው ጠንካራ ዋናተኛ ቢገኝ በዋና ሊያቋርጥ የሚችለው ርቀት በዚህ በታች በኩል ግን ልጅነቴ ረክፎ የፀጉሬ ቀለም ተቀይሮ ፀጉሬም ረክፎ በዚህ መልክ ሁሉ እያለን በተለያዩ ህመሞች ውስጥ ተዘፍቄ መሽኖ ማያቸው ሲባል እዛ የታመሰው ጦርነት ያለው የኑሮ ውድነት ሁሉን ስናስብ በንጥል ለሆነ ሰው እንደ ሊቨርፑል ስብራቱን ሁሉ ሊያጽናና የሚገባ አንድ ተፈጥሮ የሰጠችው ክለብ ያስፈልጋል። ስለ እውነት ነው የምነግራችሁ። በብዙ ጉዳዮች መሀል የሚያጽናናን ጉዳይ በአጠቃላይ እግር ኳስ ሆኖ ነገር ግን እንደ ክለብ ሊቨርፑል ነው በእግር ኳስ የተሰበረ ሀዘንን መሻገር ይቻላል በእግር ኳስ። በውስጣችን ተራራ ማሄል የገዘፈውን ናፍቆት መናድ ይቻላል በእግር ኳስ። የወደፊት ፍላጎታችንን ለማሰላሰል የተሰበሩ ቅስሞቻችን፣ የወደቁ ስሜቶቻችንን ማንሳት ይቻላል በእግር ኳስ። በማህበረሰብ ውስጥ ጠንካራ ፍቅር ማበጀት ይቻላል በእግር ኳስ። ሰላማዊ ፍቅር በጋብቻ በሃይማኖት በፆታ በተለያዩ ጉዳዮች ባንገናኝ እንኳን እግር ኳስ ሁላችንን አንድ የማድረግ ኃይል አለው። ለዚህ ነው ስለ ውጭ እግር ኳስ ጭሆን ስለ ሀገራችን እግር ኳስ ደግሞ በአደባባይ የምናለቅሰው የእኛም እግር ኳስ አንድ ቀን ከፍ ብሎ ማህበራዊ ቀውሳችንን አረጋግተን ወደ ኢኮኖሚ ተቀይሮ በዓለም ፊት እኩል የምንቆምበት ጊዜ ቅርብ ይመስለኛል። አቦ ይመቻችሁ። ባላችሁበት ሁሉ በበጎ ስላስተዋወሳችሁ አላህ በበጎ ያስታውሳችሁ። ደስ ብሎኛል የብዙ ነገር በውስጤ የመላውስ የሚያረጋጋኝ ነገር ሊቨርፑል በመሆኑ እንደ ሌሎቹ ዛሬ አልጨፈርኩም፣ አልተደሰትኩም። ከደቂቃ በኋላ እምባይም መቆጣጠር አልቻልኩም። እናቴን፣ እህቴን፣ ወንድሞቼን ሴት ልጄን በአጠቃላይ በውስጣችን ያለውን ነገር በብዙ ሳሰላስል ነበር። ለማንኛውም ግን አላህ እግር ኳስን የምትወዱ ሰዎች ያድርጋችሁ ነው ምለው፣ ምንም አልልም። እኔ የደረስኩበት ፖይንት ላይ አላህ ያድርሳችሁ ነው ምለው። አብዲራዋ ነኝ። ከትንሽ ጊዜ ቆይታ በኋላ በተረጋጋ እግር ኳሳዊ ስሜት ከፓቻ ጋር እንመጣለን። ባነሮችን ገዝተናል። መለያዎች ተዘጋጅተዋል። ኬኮች ይቆረሳሉ። ዋንጫው አንፊልድ ላይ በሚነሳ ቀን መሆን አለበት በሚል ባለቤቴ፣ ዋንጫ በሌለበት እንደዚህ አይነት ሴሬሞኒ መኖር የለበትም፣ ስለዚህ የምትወደው ነገር ነው፣ በምድር ላይ ትልቅ ቅርስና ውርስ ብለምታስበው እግር ኳስን ነው። እግር ኳስ ቤታችን መግቢያ ላይ ዩ ዊል ነቨር ዎክ አለውን የሚል ጽሁፍ አጽፈናል። የአልጋችን ምንጣፍ በአንፊልድ አንሶላ ነው። ስለዚህ ትዳሪ ሕይወት ነፍስ የቤተሰብህ መጽናኛ ሊቨርፑል ነውና በትልቁ የዋንጫ የድግስ ዕለት አንተን እንሞሽርሃለን፣ አንተን እንኩላለን፣ አንተን አንተን በትክክል እንደ ሰርግህ ቀን፣ እንደ ሙሽራ ቀን እናደርግሃለን ብለው ቃል ገብተውልኛል። የእነሱን ሐሳብ አክብሬ እኔም መጨረሻዬም ይሁን አላቅም፣ ካቆየን እናያለን። እየተሸነፍንም ጣፋጩን ሕይወት እንገፋለን። ነገር ግን ይህ ስሜት መች ይቋረጥ? አላቅም። ስለዚህ ቤተሰቦች ባሉኝ መሰረት በቪዲዮ የተደገፈ ምርጥ ፕሮግራም ይዘን ከዋንጫው ዕለት እናንተ ጋር እንመጣለን። አብዲራዋ ነኝ። ለዛሬ ከግል ሕይወቴ ጋር ሊቨርፑልን አያይዤ ባጭሩ መጥቻለሁ። ፓቻ ይህን ፕሮግራም ስቀዳ አጠገቤ የለም። ከትንሽ ደቂቃ በኋላ ይመጣል አብረን ስለ ጫወታው ስለ ድሉ በአጠቃላይ ስለ አመቱ የሊቨርፑል ቆይታ አብረን እየተወያየን በተረጋጋ ስሜት እናንተ ጋር እንመጣለን። ሊቨርፑል ለእኔ ማህበራዊ ህይወቴ ነው። ሊቨርፑል የፍቅር መሰረቴ ነው። ሊቨርፑል የቤተሰቤ መጽናኛ ነው። ሊቨርፑል የህመሜ ማስታገሻ ነው። እንኳን ደስ ያላችሁ እንኳን ደስ ያለኝ፣ ስለ ሁሉም ነገር በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ዛሬ በህይወቴ ውስጥ ትልቅ ሞራል እና የሚያነቃይ ነገር ከወዳጆች አይቻለሁ። ትልቅ ክብር ተሰምቶኛል። ለራሴም ትልቅ ስፍራ ሰጥቻለሁ። አብዲራዋ ነኝ። ሰላም ቆዩ።